ወይኔ ወይኔ ግን የቴጀ ሁሉ ያመለጠኝ እንዴ! አቤት ፈገግታ! እግዚአብሔርን ሀይሚ ትችላለች፣ የምር ትችላለች ስላችሁ ደግሞ ከልቤ ነው። ብልሴት ቀስ ብላ ያው አባቷን ታስተዋውቃለች ከምትወደው ጓደኛዋ ጋር ቀስ ብላ፣ ከዛ ደግሞ እናቷን ለምን፣ ያው አባት ትንሽ ተቆጭ ስለሆነ ምናምን ነገር ይፈራል። እናት ደግሞ ያው በሙድ አለሳልሳችሁ ምናምን ምናምን ነገር ቃስ በቃስ ታሳምናላችሁ። እና ግን በጣም ደስ ብሎኛል። በተለይ ደግሞ ሁላቸውም ፈገግታቸው ወይኔ፣ የሀይንዬ ፈገግታ ብሩክን እያየች ኧረ እግዚአብሔር ይመስገን። የምር ግን የመጀመሪያ ጊዜ መስለኛ ሲገናኙ ከብሩክ ጋር የመጀመሪያ ጊዜ ነው። ከዚህ በፊት እኔ አይቼ አላውቅም ካሜራ ላይ ግን ለማንኛውም እስማም በቪዲዮ መተ አብረው ሲያወሩ ምናምን ነገር እስከማይ መሽቶ በጣም ጨንቆኛል። ውይ እግዚአብሔርን እስማም እኔ ከማንንም ከምንም በላይ ያስደስተኝ ሀይሚዬ ፈገግታዋን አይታችኋል። ብሩኬን እያየች ለካ እንደዚህ ያስደስታል ቤተሰብን ማስታወቅ። ያው ስንደርስበት እናየዋለን ትላላቸው።